ጠን ሰላም፣ እንዴት ናችሁ ውድ የናፍቆት ፕላስ ዩቲዩብ ቻናል ተከታታዮቻችን ደህና ናችሁልን ወይ? ያው እንግዲህ ዛሬ በአዲስ ቪዲዮ መተናል። ባለፈው በሰራሁት ቪዲዮ እውነት ለመናገር ሁላችሁም ደብሯችኋል። ግን ያው መጀመሪያ ላይ ነግሪያችሁ ነበረ፣ እኔ እንዳትቀየሙ ብዬ፣ መጀመሪያ በደንብ ነግሪያችሁ ነበረ እና ያው አይ እንትን ነው ማለት ሊደብራቸው የማይችልበት ነው። በቃ እሱ ግልጽ ነው። ግን በቃ ካጠፋችም ይቅርታ አርጉላት። እናሱ ይቅርታ አርገውልኛል እና እኛ አትገብቶናል። ሶሪ ተባለ ነው ያው

ያው ሁለታችን ከመጣን ምን ሊፈጠር እንደሆነ ያው መገመት አይከብዳችሁ። አዘጋጅ ነኝ። አባሪ አለኝ አርታኛለች። እንግዲህ ዛሬ አባሪ አለኝ ለተንኩል ሲሆን ትጠራኛለች። ለደህና ነገር ቢሆን አጠራኝም። ምንድነው ለደህና ነገር ምንድነው? ታይሱ ብሶት ያወራልና ቀጣዩ ነው። ለማንኛውም ዛሬ ያሰብነው ያው እኛ ቀደም ብለን መተን ፊሽን ለማግኘት ነው ያሰብነው። ማግኘት ብቻ አይደለም ተንኮል ለመስራት ነው ያሰብነው። ምንድነው ተንኮላችን ደግሞ እንዴው ፊሽ ይመጣል። ከመጣ በኋላ እሺ፣ ለጨቅጨቅሽ፣ ለስደብሽ አው በጣም ዲስሪስፔክት አድርገኝ በጣም ከዛ እቺ ምን ምን እሺ ምናምን ነገር ትላለ። ከዛ የሚያሳየውን ሪያክት ነው የምናየው። ማለት በቃ እየተጨቃጨቀን እንጀምር። ዮነሳለ ይሄ አረ በእናትሽ እንዳታልሽኝ እኔ አይ በደንብ እንዲናደድ ደብንድን ባለፈው ግን መቶኛል፣ በጥፊያ ጩሎኛል። በደንብ እንዲናደድ የቻልነውን ያክል እንጠራለን ቤተሰቦቻችን እና ያው እንግዲህ ዛሬ እንግዲህ ፊሽ ከተረፈ በኋላ ከተረፈ ድንገት ከተረፈ በኋላ እንገናኛለን። ያው አሟሟቱንም እናሳያችሁ ነው የሚሆነው። ያበደ ፕራንክ ነው። ምን ሰራላችሁ ቪዲዮ። አንተ ራስህን ተከላከል፣ እኔ የለሁበትም እና እስከ መጨረሻው እያያችሁ ሰብስክራይብ እያደረጋችሁ ዝናኑበት አላችሁ ቤተሰቦች። በደንብ ተጠበን፣ ተጨንቀን፣ በደንብ እንሰራዋለን። ፋሚሊዎቻችን፣ ሰብስክራይብ አድርጉን፣ እንወዳችኋለን ቤተሰቦች። ለመጨቅጨቅ ገብቷል ግዲ ቤተሰቦቻችን፣ ተዘጋጅተናል። ሬዲ ሬዲ ነው።

ያረ እናትሽ ካልሽቤ፣ እሺ። ለምን እሺ? ቆይ ተረጋጋ፣ ችግር የለውም፣ ችግር የለውም፣ የለውም። በያ ምንድን እሺ

አንድ አፍታረ ጋብለሽ በይው። ምን ጭንቅላት ውስጥ ነው ወይ ደጋግመሽ በይው ነው አንድ እራት እስኪ ምን አንተ

አንዳንድ ነገር እኮ ነው። ምንድን ስንት ትርኮብሌ ድራማ እና አሽራጋቤ እኔ ስመለው እሱ ነው አይደል እንዴ? እሺ እኮ አንዴ ትስራ። እኔ የምለው እኮ አንዴ ትስራ። አሁን ጀምር። እኔ አይደል ብር

ሰላም የዩቲዩብ ተመልካቾቻችን እንዴት ናችሁልን? ያው ዛሬ እንግዲህ ከዮኔል ጋር እና ከፊሽ ጋር መጥቼላችኋለሁ። ምንድን ነው ናፍቆት አይደል? በደምብ አንተ በሽተኛ

ይሄ አሁን ተረጋጊና፣ ስምኛል። ተረጋጊና ማለት ነው ረጋ ብለሽ አንድ አፍታ ንክር አድርገን እኛም እንውጣ። አንደኛ የጨረውም መከራትም ከሆነ መከራት የመጨረሻ አንድ ጊዜ ልኝ፣ በቃ ናፍቆት፣ አንድ ጊዜ ልኝ የመጨረሻ። ተባበሪ፣ መብቴ ነው። አለመግባት እኮ ለምንድን ነው እንደዚህ ገብኛ? ለሁበ ተባበሪ ማለት እኔ ለአንተ ሰርቼ አላውቅም። እንዲ ሰላም የኢትዮ ፋሚሊዎቻችን እንዴ ናችሁልን? ያው እንግዲህ ዛሬም እንደተለመደው

እሺ ሰላም ውድ የዮናይል ፋሚሊዎች፣ ሰላም ውድ የናፍቆት ፕላስ ፋሚሊዎች እንዴት ናችሁ? ያው እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ መተንላቸዋል። ቪዲዮ ምንድን ነው? ዮናይል አለ እዚህ፣ ፊሽም አለ እና አዲስ የሆነ ሰርፕራይዝ ማረጋቸው ቦታ በቃ ነገ ነገ ነገ በቃ ነገ ነው ነገ ምንም አይ

የእሱ ስለሆነ ስራው እሱ ላይ። ተረጋጋ ተረጋጋ፣ ረጋቢ፣ የመጨረሻ ትታግሺ ነው። ምንም ያሽቶ ነገር የለም። ረጋቢ፣ አሽ፣ ተንፋሽ፣ ዘጂ ዮኔል በጣም አብሬኝ እያስጨነኩት እንደሆነ ይታወቀኛል። እኔ ዛሬ አልችልም። በቃ ጭራሽ ሰላም የሚለው ነገር ሁላን ይጠፋብኝ። በቃ እኔ ይቅር ነገ ነገ

ምን አገባሽ? ወይ እኔ ሰራዋለሁ። በቃ እሺ፣ ተረጋግቼ ነው ሰራዋለሁ። አትሰሪውም። እኔ ሰራዋለሁ፣ ተረጋግቼ ለምንድን ይመስላል አስረጁ። ስራው እንዴት እንደሚሰራ ቦ ነው የሚሰራው ስራ እንደዚህ ነው ወይ ነው አይደለም። ዛሬ ነገም አትሰራም። በጉልበት ሌላ ሰው አምጥተህ ማሰራት ይችላል እና ነው አሁን። ተው፣ ተው እንዳትገቢ

እንደዚህ ነገር ታይ ደንግጫለሁ እኔ ማርያምን በጣም ታጅሽ ማርያም፣ እራስን ተከላከል ያለውንኩ ተከላከል እንዴ ይፈራው እንዴት እንዴት እንደ ስል እንደነበረ ቢዚ አለቅም አልገኝም አለ ያኔ ያኔ መኩሪያ

ይ ቤተሰቦቼ ሆ እንዳያችሁት ነው። እኔም ፈጣሪ ከሞት አትርፎኛል። እግዚአብሔር ይመስገን ተርፌያለሁ። አንቆኛል፣ የምር መቶኛል፣ እግሪን ምናምን ተመታቷል። ግን እናንተን ለማስደሰት ለማዝናናት መስዋዕትነት እየከፈለን ነው እና ቤተሰቦች፣ እንዴት አያችሁት?